ሞገሴ እንግዲህ ዝናን ለመፍታት ያው እንግዲህ ለአብረ አደግ ጓደኛ ማይራራ ለአንተ የሚራራ ይመስልሃል? እንዲህ በማለት እንግዲህ ኤፍራታ ንገሪኝና ችግር የለውም። አይ እሺ፣ ችግር የለውም። ምሳሌ ዛሬ አሳልፍ የሰጠዋት ይላል፣ ሞገሴ ማለት ነው። እንግዲህ ዝናም ወረቀቱ አስበበታልን እንደ ይዘህ የመጣህ እኔ ላይ ለማስፈረም እና በምንድን ነው የምፈርም በጀርባዬ ነው እንደ ይላል ሞገሴም። ልፍታው ወይስ ይቅር? ከፈታሁትም እዚው ይገላግለኛል፣ ምን ይሻለኛል? ብሎ ከራሱ ጋር እየተነጋገረ ይገኛል። ወይስ ወደ ኋላ ከምል ላላርጌ፣ ልፍታውና ላስፈርም። በእርግጥ እጁን አስሬ እንዴት ይፈርማል? በማለት እንግዲህ ከራሱ ጋር እየተነጋገረ ይገኛል። ደግሞ ከፈታሁትም ትም እዚሁ ነው፣ እኔም ይገላግለኝ። ዝና በጣም ኃይለኛ ሰው ነው። ስለዚህ ብሎ እንግዲህ ሞገሴ ግራ ተጋብተዋል። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማቸው ይብዛ። ሁላቸውም ስለምታበረታቱኝ ሀሳብ፣ አስተያየት ስለምትሰጡኝ በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታልፎ እጅግ አድርጌ አመሰግናለሁ። እንግዲህ ምሳሌ ክፍል ዘጠና ሁለት ይዤላችሁ መጥቼ አለው። ዛሬ እንግዲህ ሞገሴ እንግዲህ በጣም በጣም እንግዲህ መድብል እንግዲህ እንዳይንቀሳቀሰ ጀግሮ አስሮት በሄደበት ሞገሴ አይ ምሳሌ ቢለቃት ይሻላል በማለት ስለዚህ ወረቀት እንግዲህ ለማስፈረም ይዞለት መጥተዋል፣ ማለት ነው። ወረቀቱም ደግሞ ለመፈረም ግዴታ የዝና እጅ ሞገሴ መፍታት አለበት እና እንግዲህ ግራ ተጋብተዋል። ሞገሴ እንዴት ልፍታ፣ ወይስ እንዴት አባቴ ልሁን? በጣም ተዘናግተዋል፣ ማለት ነው እንግዲህ በጣም ግራ ተጋባሁኝ ምን ተሻለኝ? እያለ እንግዲህ ግራ ተጋብቷል ማለት ነው። እና በጣም ከብዶታል። ልፍታ ወይስ ይቅር? ወደኋላ ከመቀር ባይሆን ላላርጌ ልፍታው እና አንድና አንዱ ይለይለት በማለት ሞገስ እፈርማለሁ፣ ፈርማለሁ እኮ አልኩ፣ ከልቤ እኮ ነው እፈርማለሁ ያልኩ። መቼ ባገጬ አልፈርም። በእጄ ነው ወይስ በጀርባዬ ነው የምፈርም? ወላ አስበህበት አይደል? እንዲህ ወረቀቱ ይዘህልኝ፣ አትፍራ አትፍራ ባይሆን የምፈርመበት አንድ እጄ ባይሆን ፍታኝ፣ እኔ በነፃነት እንድትኖሩ እፈልጋለሁ በማለት እንግዲህ የሌለ ያለ እንግዲህ በንግግር ሞልቶታል። እንግዲህ ሞገሴም እንግዲህ ልፍታዋ፣ ልፍታው ከራሱ ጋር እየተነጋገረ ይገኛል። በጣም ግራ ተጋብተዋል። እኔ ወደኋላ ከምን ብፈታውና ብገላገልስ፣ ወይም እዚሁ ይጨርሰኛል፣ አንዱና አንዱ ይለየዋል ብሎ እንግዲህ መድብል እንግዲህ አስሮት ነው። ወጀግሩ ጠፍሮ ነው ያሰረው ማለት ነው። ጠፍሮ ነበረ ያዘው ያሰረው ማለት ያው እንግዲህ ሞገሴ እንግዲህ ምሳሌ እንድትለቀቅ ያው ምሳሌ እዛ ውስጥ እንግዲህ ታስራ እንዳትቀር ወይም ደግሞ እዛ ውስጥ ለምስቃይ፣ ታያለህ በማለት ነበረ። አንተ እየቀለጥክ ትሞታለህ እንጂ እዚው። ስለዚህ ማይሆን ነገር ነው፣ ተረጋጋ። አንተም ሉላን ወሰዳትን ይቁረጥልኝ፣ ስለዚህ በማለት እንግዲህ ዝና እያስፈራራው ይገኛል ማለት ነው። እንግዲህ የጨካኝ በአንድ እጁ እንኳን ቢዘኝ እዛው ጸጥ ልል እችላለሁ። ደግሞ በእጅ እስካልሰጠሁት በምን ይፈርምልኛል? አይ መድብል እስከሚመጣ ልጠብቀው በማለት እንግዲህ ወይስ ካልሆነው ወይስ ላላ አድርጌለት ይፈርምልኝ ወይስ፣ በጣም ግራ ተጋብቻለሁ በማለት እንግዲህ ግራ ተጋብቷል። ስለዚህ መጠንቀቅ አለብኝ በጥርጣሬ ከምንም አይነት ነገር ወደኋላ ከምል እጁን ላላ አድርጌለት እንዲፈርም ላድርገው በማለት እንግዲህ ጎንበስ ብሎ እጁ እየፈታለት እያለ መድብል እንግዲህ በሩ ከፍቶ ገብተዋል ማለት ነው። በጣም በድንጋጤ ሁለቱም ተውጠዋል ማለት ነው። ሞገስ ምን እያደረክ ነው? እንደ ምንድን ነው? ምን እየሰራ ነው? ሞገስ አይ፣ አይ ምንም ምንም መድብል ይላል እንግዲህ ዝና ማለት ነው። የእኔና እና የሉላ ፍቺ ወረቀት ይዞ መጥቶ፣ መጀመሪያ ፈቶኝ እንግዲህ ሊያስፈርመኝ ነበረ። ሞገስ በጣም ብልጥ ሰው ነው። ቀላል ሰው አይደለም። መሮጥ መሮጥ ባለበት ሰዓት ይሮጣል። መክታት ባለበትም ሰዓት ይከዳል። በማለት እንግዲህ አሁን ማጣላትህ ነው እኔ እና መድብል። ምን እያልክ ነው? በነገራችን ላይ አንድ ማታቆ ሚስጥር ንገርህ፣ ይላል ዝና። እባክህ አሁን አፉን ዝጋ በማለት እንግዲህ ዝናም ይሳቀልበት። ሞገስ የብሩክን ሚስት ያማግጥ ነበር። ይሄ ታውቃለህ? አታውቅም? አዎ አታውቅም? እንዴ ሚስቴ ሚስቱን ማህሌትን ያማግጣት ነበር። ይሄ የአደባባይ ሚስጥር ነው። ስታየው ሰው ይመስልሃል። የአደባባይ ሚስጥል ነው። ማህሌት ራሱ ብጠይቃት አዎ እንደሚያማግጣት ትነግርሃለች። ስለዚህ ሞገስ የቀላት ሰው እንዳይመስልህ በሚሮት ሰዓት አብሮ ይሮጣል። ከዛ በኋላም ሲከዳህም እንደዚሁ ነው። አሁን እኔ የሉላና የእኔ የፍቺ ወረቀት ይዞ መጥቶ ሊያስፈርመኝ ነበረ። ስለዚህ ሞገሴ ማመን የለብህም በጣም ቀላል ሰው አድርገኸው ነው አንተ የምታየው፣ ቀላል ሰው ግን አይደለም ሞገሴ፣ በማለት እንግዲህ አፋጠጠው ማለት ነው። ምን ብሎ እንግዲህ አዎ ካላመንከኝ ሉላን፣ ማህሌትን ጠይቃት፣ ማህሌትን ጠይቃት ያው አደባባይ የሚያውቀው ሚስጥር ነው። በማለት እንግዲህ ያለው ነገር ለመድብል እንግዲህ አፈረጠው ማለት ነው። በጣም ተገረመ ማለት ነው። ምን አይነት ጉድ ነው የምሰማው? እኔ ማመን አቅቶኛል። የእውነት ነው ዝና ሲለ፣ አዎ እኔ አደባባይ ያወቀው ነው። ስለዚህ ቀላል ሰው እንዳይመስልህ በማለት እንግዲህ አፋጦታል ማለት ነው። አይን በአይን እንግዲህ እዛው እንግዲህ ግራ ተጋባ ማለት ነው። ከብሩክ ይልቅ ሞገስ ይመቸኛል ትላለ። ስማ ስማ አሁን ላይ አሁን ላይ ራሱ ብሩክ የት እንዳለ በጠይቀው። ሞገሴ ከኔ በለጠ እሱ ያብራርልሃል። ስማ እዚህ ምድር ላይ እንዳንተ አይነት ጨካኝ ለም ይላል። አንዴ እጃችን ውስጥ ገብተሃል። ስለዚህ ራሱ ነው ልፈርምልህ ስላለኝ እሺ ያልኩት እንጂ ልፈተው አይደለም በማለት አትስማው አትስማው፣ አሁን ከእኔ ጋር ተደራደሮ ሊለቀኝ ይችላል። አትስማው መድብል፣ በደምብ ስማኝ፣ እንዳሰማው ሞገሴ። ስለዚህ ለአብሮ አደግ ጓደኛ ራራ፣ ያንተ የሚራራ ይመስልሃል? በማለት ሞገስ ይላል። እውነት ግን ልትፈታው ነበር እንደ መድ? ምን አይነት ጥያቄ ነው የምጠይቆት እንዴ፣ መድብል? ምናልበት እኔን ካላመንከኝ የያዘውን ወረቀት ማየት ትችላለህ፣ በማለት ስለዚህ ሞገስ እኔና ሉላ እንድንፋታ ብሎ ሲል መድብልም፣ ዝም በልስቲ፣ በማለት እንዴት አይነት ግን እንደዚህ አይነት ነገር ታስባለ? እንዴት አይነት ነገር ታስባለ? ይሄ አሁን የእውነት ዝና ይፈርምልኛል ብለህ ወረቀት ይዘህ ታመጣለህ እንዴ? እንዴት አምነህ ውስጥ እኔ ብዙ ነገር እያመንኩ ነበረ ሞገሴ በማለት መድብልም፣ እንግዲህ በጣም ተሰምቶታል ማለት ነው። እንግዲህ ሊያወራ ነበረ ዝና፣ ዝም በል አፈን ያዝ፣ እኔ ከአንተ ጋር ንግግር የለኝም፣ እኔ አሁን ማወራው ሞገሴን ነው በማለት እንግዲህ ሞገሴን ስለማለት እንግዲህ ከዚህ በፊት ያው ሲያማግጣት እንደነበረ ያለው ነገር እንግዲህ ለመድብል እንግዲህ ይነግሮታል። ማለት በጣም ግራ ተጋባ ማለት ነው። በጣም ድቡዳ ሆነበት። እንዴት እንደዚህ ያደርጋል? ኧረ እኔ አላምንም፣ እኔ ማመን አቅቶኛል ይላል መድብል ማለት ነው። ሞገሴን በጣም ደንግጠዋል። በዚች ምድር ላይ እንደ ዝና ጨካኝና ረመኔ ሰው የለም በማለት እኔ ካላምን ከኝ መድብል፣ ወረቀቱ ማየት ትችላለህ። ሊያስፈርመኝ ነበር እኔ እና ሉላ የተጋባንበት ወረቀት ሉላ እንድፈታለት ሊያስፈርመኝ ነበረ። አንተ ባት መጣ። አንተ ግን ከብሩኬ ሞገሴ ይሻላል ብለህ ታወራለህ፣ ግን በጣም ከባድ ሰው ነው ቀላል ሰው እንዳይመስልህ በማለት እንግዲህ ያለው ነገር ተናግሯል ማለት ነው። በጣም እኔ እንኳን አልፈታውም። እኔ እንኳን ላላድርጌለት ለመሞከር ነበር እንጂ ልፈታ ኧረ ኧረ ኧረ ይሄ ይሄ እንኳን ከምሳሌ እራሱ አልጠብቅም። እንዲህ አይነት ፍቅር ጅል ያደርጋል የሚባል እውነት ነው እንዴ? ፍቅሩ ጅል አደረገት እንዴ? ምንም ብታረግለት የሰውየው ሊፈርምልህ አይችልም፣ በማለት እና ፈርምልህ አለው። በኋላ መድብል ሳይኖር ፈርምልህ አለው በማለት ከዛ ሉላን አግብተህ ወልዳችሁ ትኖራላችሁ። እሱን አይደል እንደምትፈልግ ሞገሴ ሀብት ሀብት ሳይኖር ግን ትንሽ ይከብዳል፣ ባልሳሳት በማለት እንግዲህ ተሳልቆበታል። እንግዲህ ዝና ማለት አይቀርም አይቀርም፣ ድርሻ ሁላ ሳይቀር ትሰጣታለህ። ድርሻውማ ሰጥቻታለሁ። በደንብ ነው በደንብ ነው የሰጠዋት። ያንገበግበኝ ምን እንደሆነ ታውቃለህ ሞገሴ ይላል። አለመውለዷ ያንገበግበኛል ይላል ዝና። ዝም በል ዝም በል ይለዋል መድብል እንግዲህ አለመውለዷ በጣም ያንገበግበኛል እንጂ ምንም ችግር የለውም። አግባት፣ አብራችሁ ውለዱ፣ ክበሩ፣ ችግር የለውም በማለት እንግዲህ ጥሩ ምኞቴ እንግዲህ ለሞገስ የተመኘለት ማለት ነው። ኤፍራታም እንግዲህ መድብል፣ የተቀዳው እኮ እየቀዘቀዘ ነው እያለችው እንግዲህ ትገኝ። ስፕሬሱ እኮ እየቀዘቀዘ ነው፣ እየጠጣህ እንጂ ምን ነው በሀሳብ ጭልጥ እኮ አልክ? ትለዋለች እንግዲህ መድብልም እንግዲህ ግራ ተጋብቶ እኔ አንቺ እርዳታ እፈልጋለሁ። ኤፍራታ እኔ ምልህ ለምንድን ነው ግን የፈለከኝ? ስትለው ኤፍራታ እኔ ለአንቺ እርዳታ እፈልጋለሁ፣ አንቺ እርዳታ ያስፈልገኛል፣ እንድትረጅኝ እንድታግዥኝ እፈልጋለሁ። ምሳሌ ታግታብናለች በማለት እኔ ሳላውቀው እዳ ውስጥ ገብቻ ያለው። ስለዚህ እኔ የራሴ ህይወት መኖር ነው የምፈልግ፣ እኔ ጣጣ ውስጥ መግባት አልፈልግም ብላ ኤፍራታ መልሳለታለች። ኤፍራታ፣ ተረጅኝ። ይሄ ችግር ውስጥ የሚከትሽ ነገር አይደለም። ደግሞ ገንዘብም እሰጥሻለሁ፣ ደግሞ በነጻ አይደለም፣ ገንዘብም እሰጥሻለሁ፣ በቂ ገንዘብ ከቻልኩሽ ትላለች። ያው የብር ነገር እንግዲህ፣ ብር እሰጥሻለሁ ሲላት፣ መትብል መጀመሪያ እዚህ ጣጣ ውስጥ አልገባም፣ እዚህ ዕዳ ውስጥ አልገባም፣ ጥሩ አይደለም፣ እኔ ሳላውቀው በጣም ትልቅ ችግር ውስጥ ነው የገባሁ ብለው ነበር። አሁን ግን በነጻ እኮ አይደለም ያልኩሽ፣ ስለዚህ እኔ በቂ ብር እሰጥሻለሁ ከኔ ጎን ሁኚ ተባበርኝ የአንቺ እርዳታ ያስፈልገኛል ብሎ ሲላት እሺ ከቻል ከሞክራለሁ በማለት እንግዲህ ኤፍራታ ለመድብል እሺ ብለዋለች ማለት ነው እንግዲህ መጨረሻው እንግዲህ እንዴት እንደሚሆን ያው ምና ይሆናል እንግዲህ በጣም ከባድ ነው ማለት ነው እንግዲህ ምሳሌ ቀናት አስቆጥራለች እንግዲህ ያው አግቷታል ማለት ነው እስካሁን ድረስ አልወጣችም በጣም ግራም ያጋባ ነገር ነው። ምንም ችግር የለውም ብር በቂ ሰጥሻለው ሲላትም ኤፍራታ በአንድ ልብ እሽ ያለችው ማለት ነው። ያው መጀመሪያ አይኔ የዚህ ጣጣ ውስጥ መግባት አልፈልግም ብላ ነበረ። አሁን ግን ብር ሰጥሻለሁ ያው የብር ነገር መቼም እሷና ኤፍራታና መሀሌት ብር በጣም ይወዳሉ። በእርግጥ ብር የሚጠላ የለም። የሁለቱ ደግሞ እጅግ የከፋ ነው ማለት ነው እንግዲህ ብር ሲላት መቼም ይሄ እውነት አይደለም፣ እየቀለድክ ነው አይደል? ኤፍራታ አውቃለሁ አውቃለሁ። በጣም ያስፈራል፣ በጣም ያስፈራል። እኔ ቀድሜ እኮ ነግሬህ ነበር። ቀስ በቀስ ችግር ውስጥ እየገባሁ ነው። እኔ ደግሞ ከገባሁበት ችግር መውጣት እንጂ መግባት ድጋሜ አልፈልግም። ኤፍራታ ገንዘብ አለ በበቂ ድፈሪ። ስለዚህ ካልደፈሩ በስተቀር ደግሞ ሀብታ መሆን አይቻልም በማለት ደግሞ አንድ ጻ ልጅ ለመርዳት የሚደረግ መልካም ነገር ነው። ስለዚህ ተረጅኝ፣ አግዥኝ፣ ያንቺ ያንቺ እጅ እፈልጋለሁ እርዳታሽን እፈልጋለሁ። ስለዚህ ምንም ችግር የለውም። ብር እንደሆነ ታውቂኛለሽ፣ ገንዘብም ደግሞ ጨምርልሻለሁ። ገንዘብ ምንም ነገር አይደርስብሽም። እኔ አለሁ፣ ቃል እገባለሁ። መኝኝ ባለፍም እኮ እንደዚህ ብለኸኝ ችግር ውስጥ ገባሁ በእኔ ምክንያት እኮ ችግር ውስጥ እኮ አልገባሽም። እኔ የገለሽኝ ቢሆን እስር ቤት ነበረ የምትበሰብሽ። ይኸው አንቺ በነፃ ነው የምትንቀሳቀሽ። ምን ችግር አደረስኩብሽ? እኔ ቃሌ ምጠብቅ ሰው ነኝ። ይላል መድብል። በተለይ ያመነኝ ሰው ጠንቅቀሽ ታውቂያለሽ በማለት ስለዚህ መኝኝ መድብልን በደንብ ማመን አለብሽ በማለት እንግዲህ እያንዳንዱ እንግዲህ መድብል ለኤፍራታ ሁሉም ነገር እንግዲህ አስረድቷታል። እኔ ማመን አለብሽ እኔ ያመነኝ ሰው እጅግ ከምትዩ በላይ ነው፣ በጣም ነው። እኔ ሰው ማመን ያመነኝም ሰው ደግሞ እንደዛ ነው። ስለዚህ አንቺ ደግሞ ጠንቅቀሽ ታውቂያለሽ። ብርም ተጨማሪ ይጨምራሉ፣ ለብር አያሳስብሽ፣ ምንም ችግር የለውም። በማለት እንግዲህ ያለው ነገር እንግዲህ ለኤፍራታ ሁሉም ነገር ነግሯታል ማለት ነው። እሷም ባለፈም እኮ ነው ያለሁ ብለኸኝ ከዛ በኋላ እኮ ስደውልልህ እንኳን ደህና ነገር አልመለስክልኝም፣ እንኳን ብላ ስትለው አሁን እኮ በነፃነት እየተንቀሳቀስሽ ነው፣ ይሄን የነገለሽ ቢሆን እስር ቤት ነበረ እስካሁን ድረስ የምትበሰብሽ በማለት እንግዲህ ይነግሯታል ማለት ነው። እንግዲህ መጨረሻው እንግዲህ እንዴት እንደሆነ ምና ይሆናል ማለት ነው። እንግዲህ ሞገስ የግራ ተጋብተዋል። ሞገስ እሱ ቅዠት ውስጥ ነው። አትስማው ይሄ ችግር ከማያጣው ሰው ራስህን ብታርቅ ይሻላል። ሉላን ብታተርፋት ይሻላል። በቃ ፍታኝና ልፈርምልህ። ሌላ የምፈልገው ነገር የለም እጄ ፍታኝ ልፈርምልህ። ከሉላ ጋር እንደፈለክ ኖር። መጀመሪያ ፈርምልኝ። ፍታኝና ፍታኝና እንግዲህ ልፈርምልህ፣ በማለት ስለዚህ ፍታኝና ልፈርምልህ አለበለዛ አጠገቤ ፊቴ ላይ እንዳላይ፣ ከመታሰር የበለጠ ያንተ ፊት ሳይት እንገበገባለሁ። ስለዚህ ከአጠገቤ ዞር በልኝ፣ የምትፈታኝ ከሆነ ፍታኝ፣ በቃ ልፈርምልህ፣ ሂድና ከሉላ ጋ ኑር። አለበለዛ ግን እዚህ ፊቴ ላይ ዝም ብለህ ስትርመጠመጥ መጠመጥ ጊዜና ሰዓት አትጨርስ። ስለዚህ እኔ ታስሬ እራሱ ያንተ